ም ጤና ይስጥልኝ ውድ ቤተሰቦቻችን። በፋኖ ኃይሎችና በብልጽግናው መንግስት መካከል የትጥቅ ትግል እየተካሄደ መሆኑ ይታወቃል። የትግሉም ከሁለት ዓመታት በላይ ያስቆጠረ ሲሆን የፋኖ ኃይሎችም ከፍተኛ ድል እያስመዘገቡና ብዙ ቦታዎችንም በማቆጣጠር እያስተዳደሩ ይገኛሉ። ይህ በእንዲህ እንዳለ የፋኖ ኃይሎች የያዙትን የትጥቅ ትግል ከዳር ቆመው በመመልከት ለመተቸት የሚሞክሩም ኃይሎችም አልጠፉም። እነዚህ ኃይሎች ምንም አይነት ስነ ልቦናም የሌላቸው መሆናቸው ምንም የሚጠያየቅ ጉዳይ ነው። ምክንያቱም ፋኖ ለትጥቅ ትግል ሲነሳ ትጥቅ ትግል አስፈላጊ የሆነበትን ሚና ጠንቅቆ የሚያውቅና ራሱም መሪ ያለው በመሪም በስትራቴጂም የሚመራ ኃይል መሆኑም ዓለም የሚያውቀው እውነታ ነው። ተችዎችም ሆዳቸው ከሞላ እኔ ከሞትኩ ሰርዶ አይብቀል በሚሉ አባባል ለሆዳቸው የሚገዙ ለምሳሌም፣ እንደሚኒሻ አድማ ብተና እንዲሁም ከዳር ቆመው የሚመለከቱ በስመ ኢትዮጵያውያን ነገር ግን የኢትዮጵያዊነት መንፈስ የሌላቸው ኃይሎች መኖራቸው ይህም ከዚህ ቀደም ኢትዮጵያ በተለያዩ ጠላቶች ስትወረር የውስጥ ባንዳዎች መኖራቸው የሚያረጋግጥና አሁንም ፋኖ እያደረገ ያለውን ትግል ለመንቀፍ የሚቀክሩ ኃይሎች ከባንዳዎች ለይተን የማያናቸው መሆኑም አጥብቀን የምናሰምርበት ጉዳይ መሆኑም ይታወቃል። ይህ በእንዲህ እንዳለ የፋኖ ኃይሎች በአራቱም አቅጣጫ ከፍተኛውን ማጥቃት ዘመቻም ማድረጋቸው እንደቀጠለ ነው። ይህ በእንዲህ እንዳለ ከዳር ቆመው እየተመለከቱ በሞቀ ጎጇቸው ተቀምጠው ፋኖን ለመተቸት ለደፈሩ ለነዛ ሆድ አምላኮች ፋኖ ዘውድ ዓለም አዱኛ የሚከተሉትን ጥያቄዎች ያቀርባል። ሙሉ ጥያቄውንም የምናስደምጣቸው ይሆናል። አንድ ዕለት ዶፍ ዝናብ ቢዘንብባችሁ በጥቅጥቅ ጨለማ፣ አሊያም ከፍተኛ ሐሩር በበዛበት ቀን ዳገቱን በእጃችሁ እየቦጠጣችሁ ብትወጡ፣ ቁልቁለት በእምብርክካችሁ ብትወርዱ ምን ይሰማችኋል? ሁለተኛ፣ በአንድ ዕለት ሳትበሉ ሳትጠጡ ብትውሉ ብታድሩ ጤናችሁ ምን ሊያደርጋችሁ ይችላል? ሶስተኛ በአንድ ዕለት ከቤተሰቦቻችሁ ሚስት፣ ልጅ፣ እናት፣ ወይም አባት ወዘተ መካከል በሞትና በሕይወት መካከል ሆነው ከሞታችን በፊት ዓይናችሁን ልያችሁ ልሰናበታችሁ እያሏችሁ ሁኔታዎች ስለማይፈቅዱላችሁ ሳትሰናበቷቸው ብትቀሩ በቀብራቸው፣ በለቅሷቸው እርማችሁን ሳታዋጡ ብትቀሩ ቀጣይ ሕይወታችሁ ምን ሊመስል ይችላል? አራተኛ፣ በደጉም በክፉም ዘመን አብረው የነበሩ ለጋራ ዓላማ እና ነጻነት የተሰለፉ የስጋም የመንፈስም እህትም ወንድሞች በየቀኑ በሞት ብታጧቸው ልባችሁ ምን ያክል ይደማል? አምስተኛ፣ ስንሞትም አንድ ላይ ስንታመምም አንድ ላይ ያሏችሁ አንድ የቀብር ጉድጓድ በጋራ አንድ ብርጭቆ ሻይ በጋራ የጠጣችሁ አንድ ዳቦ ከብዙ ቆርሳችሁ በልታችሁ ምስጢር ያካፈላችኋቸው አብራችሁ የደሞ የቆሰሉ ሰዎች ነዋይ አታሏቸው ጠላት ጠልፏቸው ቢክዷችሁ ምን ይሰማችኋል? ስድስተኛ አንድ በአንድ ዕለት ብቻ ከሚያምረው አልጋችሁ ከምቾቱ ፍራሻችሁ ወርዳችሁ መኝታችሁን አሸዋት ራሳችሁን ድንጋይ ልብሳችሁን ብጣሽ ሽርጥ አድርጋችሁ ብትተኙ ሰውነታችሁ ምን ይሰማዋል? ሰባተኛ በአንድ ዕለት እኒያ ያማሩና የተመረጡ ብራንድ ጫማ የሚለብሱ እግሮቻችሁ ያለ ጫማ በአሸዋ በጠጠር እንዲሁም በሾህ ላይ ለ24 ሰዓት ቢራመዱ እግሮቻችሁ ምን ሊሆኑ ይችላሉ? እነዚህ ከላይ በትንሹ የተዘረዘሩት ሁነቶች በብዙ የፋኖ ታጋዮች ዘንድ በየለቱ የሚከሰቱ ፍዳዎች መሆናቸው ይታወቃል። ስለዚህ እርስዎስ እነዚህን ጥቂት መከራዎች በአንድለት ሊቋቋሙ ይችላሉ? ሚዛናዊነት ሚዛናዊ ትችት የስልጡን ማህበረሰብ መገለጫ፣ የዲሞክራሲያዊና ሰው ሰው ለሚሸት ስርዓት መገንቢያ እርሾ ነው። ዳሩ ግን አስር ሜትር በእግራችሁ መጓዝ የማስችሉ። ሙቅና ቀዝቃዛ አፈራርቃችሁ እየጠጣችሁ ለጤንነታችሁ የግል ዶክተር ቀጥራችሁ ጤንነታችሁን የምትጠብቁ፣ በየሰዓቱ ሸሚዞቻችሁን እየቀያየራችሁ የምትለብሱ፣ በደም አይነታችሁ አመጋበባ አመጋገባችሁን አስተካክላችሁ የምትመገቡ ቤተሰቦቻችሁ ቢያንስ በየዕለቱ በስልክ እያገኛችሁ ድህነታቸውን የምታውቁ ከልክ በላይ በተጋነነ መልኩ የፋኖን ትግል የምትወቅሱ እነ ሰማይ ቅርቡ የሆናችሁ ግለሰቦች ወደ ልቦናችሁ ትመለሱ ዘንድ ወንድማዊ ምክሬን እለግሳለሁ ሲል ጥሪውን አስተላልፏል አማራ ጀምሮ ያልጨረሰው አንድም ነገር የለም አሸናፊነታችን አማራ ከሚለው ስማችን ነው አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ፋኖ ዘውድ አለም አዱኛ